ሰላም ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት የኦንላይን ዜና መስከረም 10 2012 የዕለቱን ዜና ይዘን ቀርበናል። በቅድሚያም አባይ ተርሶቹን የኢሬቻ በዓል በአዲስ አበባ መከበሩ የበዓሉን ባህላዊ እሴቶች በቅርበት ለመመልከት ከማስቻሉን ባሻገር ምጣኔ ሀብታዊ ፋይዳም እንደሚኖረው በመዲናዋ በአገልግሎት ዘርፍ የተሰማሩ ነዋሪዎች ገለጹ። አዲሱ ዓመት ኢትዮጵያውያን በአገራቸው ባህልና ወግ የአካባቢያቸውን ሰላም የሚጠብቁበት እንዲሆን አትሌት ደራቱ ጠየቀች። ወተት መግዛት ያልቻሉ ቤተሰቦች በየቀኑ 1.5 ሊትር ቡና ለሕፃን ልጃቸው ማጠጣታቸው ተሰማ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር መጽሔታን ላይ ነኝ። የኢሬቻ በዓል በአዲስ አበባ መከበሩ የበዓሉን ባህላዊ እሴቶች በቅርበት ለመመልከት ከማስቻሉ ባሻገር ምጣኔ ሀብታዊ ፋይዳም እንደሚኖረው በመዲናዋ በአገልግሎት ዘርፍ የተሰማሩ ነዋሪዎች ለኢዜአ ገለጹ። ለበዓሉ የተለየ ዝግጅት ማድረጋቸውንም አስተያየት ሰጪዎቹ ተናግረዋል። የቤተልሔም ባህሩን ዘገባ ብርሃኗ ለማየው ያቀርባል። የምስጋናና የእርቅ ቀን ተደርጎ የሚወሰደው የኢሬቻ በዓል በተለያዩ የኦሮሚያ ክፍሎች በየዓመቱ ሁለት ጊዜ ይከበራል። የመጀመሪያው የክረምት መውጣትን ተከትሎ ውሃ በሚገኝባቸው የተፈጥሮ አካባቢዎች፣ ሁለተኛው ደግሞ በበልግ ወቅት በተራራማ ስፍራዎች ይከበራል። ዘንድሮ ከቢሾፍቱ ሆራ ኤርሴዲ በተጨማሪ በአዲስ አበባም ሆራ ፊንፊኔ በዓልን በደማቁ ሁኔታ ለማክበር የሚያስችለው ዝግጅት ተጠናቋል። የኦሮሚያ ክልል የሚመለከታቸው አካላት ሰሞኑን በሰጡት መግለጫ በዓሉ ባዛሮችን፣ የባህል ፌስቲቫሎችን፣ ሩጫና የሙዚቃ ኮንሰርትን ጨምሮ በተለያዩ ሁነቶች ይከበራል። ከመስከረም 12 ቀን 2012 ዓ.ም ምህረት ጀምሮ ለ10 ተከታታይ ቀናት የሚቆይና የኦሮሞ ሕዝብን ባህል የሚያሳይ ኤግዚቢሽን ተዘጋጅቷል። ከበዓሉ ጋር የተያያዘ ሕዝባዊ መድረኮችና ትርኢቶችም ይቀርባሉ ተብሏል። በዓሉ በአዲስ አበባ በዚህ መልክ መከበሩ ወደ ከተማው የሚመጡ በሚሊዮን የሚቆጠሩ ታዳሚዎችን ለማስተናገድ እድል ይፈጥራል። ይህም የከተማዋን ምጣኔ ሀብታዊ እንቅስቃሴ በማድመቅ በተለይ በአገልግሎት ዘርፍ የተሰማሩ ነጋዴዎች ገበያ እንዲደራ ያደርጋል ሲሉ አስተያየት ሰጪዎች ገልጸዋል። ይህንን በመገንዘብም ከወትሮ የተለየ ዝግጅት በማድረግ እንግዶችን ለመቀበል መሰናዳታቸውንም ተናግረዋል። ከበፊቱ ትንሽ የጨመረ የጨመረ ገበያ ይመጣል። በዓላት ሲሆን ከበፊቱ ትንሽ የበለጠ የበለጠ እናገኛለን እና አሁን በዓል ጊዜ ምናምን ብዙ ትንሽ እንሰራለን። በዓል ሲኖር የምናደርገው ከኦሮሚያ ኳስን ዝግጅት ሲኖር ኬክ ነገር አለን ኬክ ነገር ካሉ በዛት አገር የማዘዝ እና ደግሞ ምግቦችን ከቅድሚያ ዝግጅት ማድረግ ስጋ ነገሮች አሉ። በቃ በሬድ የሆነ መጠበቅ የሬቻ የረቻ ባል ደግሞ አለ። አሁን ካለ ደግሞ በቃ የሚያስፈልጋቸው ነገሮችን ለማሟላት እንፈልጋለን። ሬቻ ላይ በጣም አሁን የተለየ ስለሚሆን ለዛ ደግሞ ጥሩ ሆነ ተዘጋጅተን መጠበቅ አለብን። የአቦጊዳ ቡናና ካፌ ባለቤት አቶ ጥላሁን አልታዬ በዓሉ በአዲስ አበባ መከበሩ የበዓሉን አከባበር በቢሾፍቱ ሆራ አርሴዲ ተገኝቶ ለመመልከት ያልቻለ በቅርበት እንዲታደም የሚያስችል ከመሆኑም በላይ የአገር ውስጥ ቱሪዝምንም ለማሳደግ ያግዛል ሲሉ ገልጸዋል። እኛ ብዙ ጊዜ ተሳክቶልን ደብረ ዘይት ደን ናከብረው እንችል ነበረ። በቅርቡ እናየዋለን። እዚህ በጣም ደስ ብሎናል። ሁለተኛ አይተሽ እንደሆን የኦሮሚያ በአል ካልቸር በአል ማዕከሉ እዚህ አጠገባችን ነው። አጠገባችን ሂደን ሐሳብ ጠይቀናቸዋል። እኛ ብናዘጋጅ ምን እናዘጋጅላችሁ በዚህ በካፌው ምናምን ሲባል አሁን እዚህ የሌለ አቡጌዳ ቡና አለ። ኖርማሊ አቡጌዳ ቡና ኢትዮጵያን ወክሎ የሚሸጥ ነው። ኦሮሚያ ካልቸራል ኮፊ የሚል ደግሞ ለዛን ቀን አናዘጋጅ አስበናል፣ ከበአል ማዕከሉ ጋር ተነጋግረን ማለት ነው። የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ግርማ ኃይሉ እንደሚሉት ደግሞ የሆራ ፊንፊኔ ኤሬቻ በዓል ከረጅም ዓመታት መቋረጥ በኋላ በአዲስ አበባ መከበሩና በመላው አገሪቱም አዲስ የለውጥ ሂደት መጀመሩ የዘንድሮን ኤሬቻ በዓል የተለየ ያደርገዋል። በኢኮኖሚና ማህበራዊ ጠቀሜታ ትልቅ ቦታ አለ። ለምሳሌ በብዙ ሚሊዮን የሚቆጠር ህዝብ ወደዚህ አካባቢ ስመጣ የፋይናንስ ትራንዚሽኑ በጣም ትልቅ ነው። ብዙ የስራ ዕድል ይፈጥራል። ቱሪዝምንም አክሎ ይሄ ትልቅ ቦታ ይሰጠዋል ብለን ነው። ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የበዓሉ ታዳሚ እንዲሆኑ የኦሮሚያ ክልል መንግስት ጥሪ አቅርቧል። የኤሬቻ በዓል በተሳካ መልኩ ይፈጸም ዘንድ መላው ህዝብ የበኩሉን አስተዋጽኦ እንዲያደርግም ተጠይቋል። አዲሱ ዓመት ኢትዮጵያውያን በሀገራቸው ባህልና ወግ የአካባቢያቸውን ሰላም የሚጠብቁበት እንዲሆን አትሌት ደራቱ ቱሉ ጠየቀች። አትሌት ደራርቱ ከኢዜአ ጋር በነበራት ቆይታ የተጠናቀቀው 2011 ዓ.ም መልካም ሁነቶች የተከናወንበት እንዲሁም በተለያዩ አካባቢዎች የሰላም መደፍረስ የታየበት እንደነበር አውስታለች። በመሆኑም አዲስ ዓመት እርስ በርስ የምንተባበርበትና በሰላም በጋራ የምንሰራበት ሊሆን ይገባል ብላለች። ኢትዮጵያውያን ግጭትንም ሆነ ደስታን የሚያስተናግዱበት የራሳቸው ባህልና ወግ ያላቸው ህዝቦች በመሆናቸው ያንን ለሰላም ማስፈን እንዲጠቀሙ ጠይቃለች። አዲስ ዓመት ተማሪ በትምህርቱ ሰራተኛው በስራው እንዲሁም ሁሉም በተሰማራበት ውጤታማ እንዲሆን ሰላም ቀዳሚው መሆኑን ታነሳለች። እንደ አትሌት ደራርቱ ገለጻ ሁሉም ከቤቱ ጀምሮ የጎረቤቱን፣ የአካባቢውን ሰላም ከዛም አልፎ የዓለምን ሰላም ለመጠበቅ ኃላፊነት አለበት። እኛ ሀገራችን ኢትዮጵያ፣ ህዝባችን ባህል አለው፣ ወጋ አለው። በዛ መሰረት የቤተሰባችን ሰላም የሀገራችን፣ የጎረቤታችን ሰላም ያስፈልግናልና ስለዚህ ሁላችንም ድርሻ አለብን። ይሄ የህዝቡ ብቻ ወይ የመንግስት ብቻ ሳይሆን የሁሉም አስተዋጽኦ ስለሆነ ሁላችንም የምጠበቅብን ድርሻ መወጣት አለብን ብዬ አስባለሁ። እንደ አንድ ዜጋ የአገሯ ሰላም እንደሚያሳስባት በመግለጽ እድሜና ጾታ ሳንለይ ሁላችንም በመተባበር እንስራ ስትል ጥሪ ያቀረበችው ኮሎኔል ደራርቱ በአገሩ ጉዳይ ሁሉም ያገባኛል፣ ይመለከተኛል ብሎ ከሰራ ለውጥ እንደሚመጣ እምነቷን ገልጻለች። ኢትዮጵያውያን እንደ ቀደመው ባህላችን ተደማምጠንና ተቻችለን በልዩነታችን አብረ መኖር የምንችል ነን ስትል ሀሳቧን አጠናክራለች። በአዲሱ ዓመት ለሀገራችን ሰላም ዘብ በመቆምና መልካሙን በማሰብ አንድነት ችግሮችን ለመፍታት እንተባበር ብላለች። ኢትዮጵያ ለሁላችንም በቂ ነች፣ ዝሮም በቂ ነች ትበቀናለች። ና ግን ሰላማችንን የመጀመሪያ ስራችን አድርገን ለሀገራችን ዘብንቁም ለሀገራችን ደግ ደጉን እናስብላለሁ። በአሮጌው ዓመት የነበረውን የሰላም መደፍረስ ዳግም እንዳይመለስ በአዲሱ ዓመት እጅ ለእጅ በመያያዝ በመነጋገርና በሰለጠነ መንገድ መፍታት እንደሚገባ አትሌት ደራርቱ መልእክት አስተላልፋለች። ዘገባው የጥሩወርቅ እያሌው ነው። ቡና ውስጥ የሚገኘው ካፌን በጣም ኃይለኛ ማነቃቂያ መሆኑን የሚገልጹት ሐኪሞች በተለይ ከአምስት ዓመት በታች ለሆኑ ሕጻናት እጅግ አደገኛ መሆኑን ይናገራሉ። ተመልካቾቻችን ለዕለቱ ያጠናቀርናቸው ዜናዎች እነኚህ ነበሩ። ከዜናዎቹ ጋር መጽሔታን ላይ ነበርኩኝ። ሰላም